ሲያከተሉ በጣም ነው የሚወዱ እኔ የቅናት መንፈስ የለብኝም የመቀኝነት መንፈስ የለብኝም አልሐምዱሊላ በራሴ ሰርቼ ወጥቼ ምገባኔ ምንም ያንተን የሚያሳየኝ ጉዳይ የለኝም ግን ስለ እህቶቼ አሁንም ዛሬም ነገም ከነገ ወዲያም ድብና አድርጎ ስለ እህቶቼ ያገባኝ እየሄዱበት መንገድ ጥፋት ከሆነ እነግራቸኋለሁ የመቀበል ያለመቀበል ሲቀጥል በግ የሚባሉት ደግሞ ለምን መሰለህ በጎች ምናምን የሚባሉት እኔ እምላችኋለሁ አንዳንዴ ግን እምላቸው የሚሉትን የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ተሳደባለች። አንቺ የሆነ ነገር ብላ መታ ተሳደባለች። እኔ ከእሷ ጋር ምን ጉዳይ አለኝ? ሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ፣ ኦፍኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው ማመት በግነች መታ። ሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግናት በባህ አደለም። ሰ እኔ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ ነግራቸዋለሁ። ጤንኪው። ስሜ ስለተጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉኝ፣ ያው ማቲ ነው እና ተስፍሽን እና ረጁን ነው ማቀው፣ ሌላ ሰው አላቅም። በነገራችን ላይ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለን፣ ምክንያቱም ማቲ ወንድማችን ነው። አረብ ሀገር ነው ያለው ነገ ናች ቸግሮናል ብንለው፣ ወዶሳን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጠጥ መብት አለን መብት አለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ አን አብርሽ ይመስለኛል ስምክ ለአረብ ሀገር እህቶች አዝናለሁ ስትል፣ በነገራችን ላይ መግባት አልፈለኩም። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እናት ንግግርሽ ደስታ አይልም። እኛ ልናወራ የመጣንበት መንፈስና የአንቺ

አሁንም አንች ጥያቄ ካለሽ እነዚህ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናምን ወይ ደግሞ እንደዚህ ሆንና ላ ያሉ ሰዎች ካሉ እንዲመጡ ማለት ነው። ገባሽ አይደል? ሳንቲማችን ተወስደዋል ብዙ ነገር ነው የተባለ። ይሄ ነገር ምንድን ነው? ለምሳሌ አንቺ ሆን ቅድም ያው ማቲ ለምናቀው ነው እንጂ እሱን አታውቂውም። ያው ስለ እኔም መጠየቅ ያለብሽ ነገር ካለ ትጠይቅኛለሽ ማለት ነው። አገኘሽ ይመስል ሳምንቱም የሕማማት ስለሆነ ቲንክ እኛ መንገር ያለብንን ነገር እንንግን፣ ነግራለን ያለውን ነገር ጥያቄም ከሆነ እንጠይቃለን። ማትን ጥያቄ ልጠይቀው። ማት የኦርቶዶክስ ነህ አደለም? ለምን በዚህ ጾም ሰዓት ለምን እነሱ እንኳን አለ ማቲን ነው የምጠይቀው። አንተ ለምን ትናደዳለህ? እሱ ይመልስልኝ። አልሰማውም። ያልሰማው ጠይቋለሁ። እሱ ይመልስልኝ። ማቲ፣ ለምን በዚህ ጾም ሰዓት አደረግኩ? አንደኛ፣ ይሄን ማቲ እኔ ማቲ ማናገር ከፈለኩ ሲጀምር፣ ጥያቄ ካለኝ ደውዬ ጠይቋለሁ። አብርሃም፣ ግን አንተን ጥያቄ ልጠይቅ። አንዴ፣ እኔ አብርሃም፣ አንተን ጥያቄ ልጠይቅ እውነት ለአረብ ሀገር ሴቶች የምታዝም ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቱብክ ላይ ቲክቶካችሁም ላይ ሾ ከማሳየት ውጭ አንድ ቀን ለዚች አረብ ሀገር ድምፆኛለ የምትለው ቪዲዮ አለወይ አንደኛ ሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጠኔ ቴሌቪዥን ቢገዛልግ ለምን ሙሉ ቡርች ከሊፋን አይገዙልም? አይ ዶን ኬር። ወደሽ ከተደፋሽ ቢረግጦሽ አይባል ለአመዳም እያለች ለእናንተ ጎጆን በሙያ ያምስል ከግርድና ቶጣም ገረድ ነው ስሟ። እኛ ግን ወደድክም ጠላህም አብርሽ፣ እኛን አይወኩሉም እንደዚ ይሄ ለሆኑ ጥንዶች ምናምን ብሩኩ ሰብስቤ ምናምን እነሱን ሆዳቸውን ልሞን አበዳን አላድርጎም እኛን አይወኩሉም። አረብ አገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችታል። አስር ሰው ነው የተገኘው። ስለሰሙን ነው አስር ሰው የተገኘው። አብርሽ፣ እኛም እኮ ወንድማችን ነቃ፣ አንተ ሰርግ ላይም እኮ መምጣት ነበረብን። አረ እንደንትኖ ማለት ነው። ግን ያደረጋችሁት ምንድን ነው? የብሽሽቅ አደረጋችሁ። በማይሆሳት— እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ እኔ ቅርታ እርግል የምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን ባቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ ለአረብ ሀገር ለፍታ ነአመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ብጫ ቀይ ገዝታ ሰፍታ የሰው ሰርድ ላሞቅ ለምትል አይ ዶንት ኬር አይመለከተኝም ነገር ግን አብርሽ እኛም የተቃወምን ጠልት ከጥላቻ አይደለም በነገራችን ላይ አብርሽ ከጥላቻ እንዳታየው ምክንያቱም እዚህ ሀገር ሲወፍቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው አብርሽ ጋር ይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ እናንተ ጋር አይመጡ ስለዚህ እኛ የተናገርናችሁ በዚህ አንግል ነው በክፉ አንግል አትውሰዱ አንተ እራስህ አብርሽ ስለሚመለከተ እውነት አንተ አረብ ሀገር የምትወዳቸው አላቸው አለ። ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው። እውነት አንዳንዴ ምን ትላላችሁ መሰላቸ፣ እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ፣ ፓስፖርታቸው ተቀምቶ ሆስፒታል የተኙ መድኃኒት መግዣ አሉ። እነሱን ጎብኟቸው። እነሩታ፣ እነማን እነማን ተሰባስባችሁ ማቲ ድራይቨሩን ለእኛ ያዘጋጃት ፍሪ ድራይቨር ለእነሱ አድርጉና እናብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን ማለሽ። ፋላስ ይሄ ነው። ሌላው ማቲ ደውዬ ከአንተ ጋር አውራል ነው። እንዳካዲው ደግሞ ፕሮግራም አለ እዛው እናውራለ እንዳስቂ ደይ ተፋርግ ሳት ስቂ ነ በዚህ አጋጣሚ ነገር እኔም ልጠይቅና ኖርማሊ እንደ አንድ ክሬተር ዩቲዩብ ክሬተሮች ናችሁ፣ ብዙ ተከታዮች አሏችሁ፣ እስከዛሬ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ ይሳየው፣ ያው ብዙ ነገር ልትጠጥትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድን ነው፣ ከዚህ በኋላ እንድታግዙ እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊየን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለን። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ያለው ቢሮችን መታችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም፣ ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም አንድ ለአብርሽ አንድ ነገር ልንገርህ፣ አብርሽ የዛሬ ሶስት ወር የዛሬ አራት ወር ምናምን አንዲት ልጅ እዚህ ጉባኤ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሻ ቃል ኪሎ በዝቶ አንድ ኪሎ እላፊ ሆኖ፣ ለአንድ ኪሎ ሬሶ አንድ ኪሎ እላፊ መጥቷል ተብሎ አስክሬኗ ስድስት ቀን እንትን ውስጥ ሲቀመጥ፣ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነኛ ምንጮህላቸው እንጂ እኛ አብርሽ፣ የአንተም የሩታ መጣመር አስጠልቶን፣ ወንድሞች ሩታ እህታችን ናት፣ አንተም ወንድማችን አንተ ነገ ትልቅ ዩቱበር ብትሆን እኮ ኢትዮጵያ ነው የምታስጠራው አይደል? አብሩ ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ ሀያ አራት ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡ አምስት መቶ ድርተው እቃ ገዝተው አንድ ኪስ እንጀራ አስራ አምስት ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለእነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው። አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው ብዙዎቹ ተጎርተው የሚመጡት እኔ ጋር ረጁ ጋር ተስፌ ጋር፣ ሐቢባ ጋር፣ ሳይ ጋር ነው የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማት ይዞ ኪድ ሆስፒታል ጎብኗቸው ያነኛ ከጎናቸው እንቆማለን። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ለና ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ዳሊት አገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታየው አብርሽ፣ እንደዚህ ምን ነው ነገም፣ አንተ የማይሆን ቦታ ላይ ስትሆን የምንናገረ ጥሩ ቦታ ላይ እንድትሆን ነው። እነዚህንም ልጆች የምንናገራቸው እንጂ ማቲ ነገር ኮኔ ማቲያው ነገር ችግር ደረሰባት። አንዲት የመዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው፣ ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታቅም። እንጀራ ገዝቶ አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ፣ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ። አብርሽ ስለአንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል፣ ያንተን ውድቀት አልፈልግም። ገባ ካብርሽ ከሌላ እንግል እንዳታዩ። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ ሶስት መቶ ምናምን አስክሬን አለ። ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው። እስቲ አሁን እንኳን ሄዳችሁ ጎብኗቸው። አብርሽ ከጎናችን ሁኑ፣ እናንተም እንደ አንድ ዩቱበር ዩቱባችሁ ያድጋል። እነዚህ ልጆች እኮ በዩቱብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው ከእግዚአብሔር በታችን አደለ ፎሎ ያደርጉታል ቪዲዮ ምንት ሲል ኮመንት ሼርም የሚያደርጉላቸው። ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ይ ለምን ነው እንጂ ከሌላ እንግል አብርሽ እንዳትወስደው። አመሰውስጥህን የምታውቀው አንተነ፣ ልብህን የምታውቀው አንተነ። ትክክለኛ ቦታ አይኑርህ፣ ጥላቻ አይኑርህ፣ የምታውቀው አንተነ። ግን አሁንም ቢሆን ከአንተ ጋር ችግር የለብንም። እኔ ከመጣመራችሁ ጋር እኛ ችግር የለብንም። ምን አገባል ግን ስለ እህቶቻችን ነው፣ አሁንም የምንናገረው ስለሚመለከተን እህቶቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የእነሱ ነው። በየማድረቂያ ሬሳ ቤት ያለው የእነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች የሚያታጣች ትላንትና እላይፉ ወቅታች ስትል የነበረች የመዳም ቅመም ነች። አብዳ በመቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋት ልጅ ሄዳ፣ መሲ ነች ያነሳቻት ወረቀት ነው። አራት ሆስፒታል፣ ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦረዲ እግሯ ታስሮ ማለት ነው እች ልጅ ማለት ነው። መታወቂያ ያለው ዶክሜንቱ ያለው ይው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምንጭሁላቸው። እች ልጅ አሁን ፈላጊ የላትም ኦረዲ አብዳለች ገባ። በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ አስራ ነው የገባችው። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኳ አደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አደለም ድርቀት መንከራተት፣ ስቃይ፣ ወይ ለቅሶ ነው የምናገኘው። ሌላ ምንም ከነሱ ምነው ወይ ዩቱበር አይደለም እንደሌላው በዩቱብን በምንም ተጠቅመን አይደለም። ስራችንም ቆልፈን ሱቃችንም ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ አብርሽ ለምን እንጠላሃለን? ሩታ ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን፣ ከአንደበቷ ክፉ ቃል አልወጣም ከአንተ ጋር ከመሳቅ ከመጫወት ውጭ አንተም ከእሷ ጋር ከመሳ ከእሷ ጋር ከጫወት ውጭ መጥፎ ነገር አልሰማንብህም እኮ ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን ምንቀጠቅጣቸው እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ የዝሽ ልጅ ቤተሰብ አብርሽ ኦልሬዲ ጭንቅላቷ ስለለቀቀኝ አንቀበላትም አዲስ አበባ አምጥታቸው አማኑኤል አስገቡልን አሉ ቤተሰብ አልፈልግሽም ያላት እዚህ ሚዲያ ላይ አምስት ሺህ ሰው ያለ ነው አይደል ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት ሰው ይሄንን ስለምናይ ነው። አብርሽ አሁን ትረዳናለክ ብለን ትረዳኛለክ። በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም፣ ለአንተ ጥላቻ አይደለም። ግን በቃ የሆነ ሰዓት ተናና እናደድከን የሆነ ፊሊተር ይናገር እሱ ደግሞ ራሱ ይናገር፣ ራሱ ይናገር እና ራሱ ይናገር ደግሞ። ተስብሽግሩ ስጣ ከዛ እኛ ከሆነ እና መሲ ከሆነ ችግሩ እኛ በመናገራችን ይህን በማለታችን እንትን ከሆነ ችግር የለውም። እኛ ይቅርታ እንጠይቋለን። እኛ ከሆነ እኛ ጋር ከሆነ እኛ ይቅርታን እንጠይቋለን። ከዚህ አንጋል የተናገርንበትን አንግል ይረዳ። ከዛ እድል ስጠው ይናገር እንደፈለገ። አሁን ኖርማሊ ወደ አብርሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔጋም ከአንድ ሺህ ምናምን በላይ ሰው አለ በየቤቱ ብዙ ሰዎች ያላችሁ እና ከአብርሽ ጋር የሚገናኝን ሀሳብን እና የማይገናኙነውን ሀሳብ ልዩነት፣ እሺ ምናልባት ብዙ ሲወራ እሱን እየቀጠቀጠን ወይ እሱን እየተናገረን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸውም ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። ሶ አብርሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር ድሎ ሰጣለው። በመጀመሪያ የተናገራችሁትን ነገር የሁላችሁን መሀሳብ ከምችል ያለውን አሁን ለምሳሌ፣ እነዚ ከመጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድ እና አሁን ስፋት ረጅም በስነ ስራ ስሜን እየጠራ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋዬ ነገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለግኩት፣ በአጠቃላይ ወደ ሀሳቡን ትጠቀል ነው ማለት ነው። መጀመሪያ ያወራች በመንገድ ትክክል አልነበረም አይደለ? ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽ፣ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታዘዟቸው ትችላላችሁ። ይህን ከእግዚአብሔር ነው የምታገኙትና ይመስለኝም እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ፣ ከፈጣሪ እናገኘዋለን ብላችሁ ነው። ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድን ነው? የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነስርዓት በንግግር ለምን አታደርጉትን? አሁን ለምሳሌ መጀመሪያ ገብተሽ የአወራሽን ሞት ደስ ስለማይል አይ ኖ ኖ አልኩሽ። ስለዚህ ከዛ በኋላ ደግሞ አስተካክል አስተካክልሽ አወራ ስለዚህ እነሱንም ልክ አሁን እኔን ባወራሽበት ትሆን ለምን አታስረዷቸውም? ላይብ ላይ ሊሆን ይችላል ቪዲዮ ስለቁም ሊሆን ይችላል። ለምን በስነ ስርዐት አታወሯቸውም? ስለዚህ ይህንን ነገር እናንተም እንድታስተካክሉ ትፈልጋለ። ይህ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማቆ ታሪክ የለም እዚህ ሀገር ስለማንኖር አላቅ። አሁን ስታወሪ ግን ተረዳው ሻረ ገባኝ። ለምን ቀስ ብለሽ ያስረዳሽ ያወራሽበት ሞት ገዚዳ ምናምናምን አየ፣ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችላለ። ስለዚህ ለእነሱ ስቴት ካለን ካላችሁ እነሱን ስታወሩ በስነስርዓት መሆን አለበት ብዬ ስለማምን፣ አሁን ላይፍ ላይ ገብታችሁ ለአራት ለአምስት የሆነ ሲስተር አድርጋችሁ ምናምን ይሄ የሆነ የህፃን ልጅ ስራ ነው። እናንተን አይወክልም። ናሳቂ የውጭ ነይ የነሽ ነይ እናንተን አይወክልም ብዬ ነው ማምነው በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ችግር የለውም ስለሆነ ችግር የለውም። ይህን ደግሞ እናንተን አይወክልም የሕጻን ልጅ ሥራ ነው በአጠቃላይ ማለት ነው። ተረዳሽኝ አይደል? ስለዚህ አንድ ታላቅ ነኝ ወይንም የሆነ ሰው ከእኔ የሆነ ነገር ያገኛል ብለሽ ከሆነ ሰዎችን